ሰላም አለይኩም ወራህመቱላህ ወበረካቱ። ውድ ቻናሉ ቤተሰቦች እንዴት ናችሁ? ልጅ ሰላም ናችሁ? አይኔ ጋር ሰላም ነው አልሐምዱሊላ። ዛሬ ደግሞ ሌላ አልጋ እንድትይዩላችሁ ቀርቤ ያለው በጣም ቆንጆ የሚያምር ነው ማሻአላህ። ሁሉም ዲዛይኑ የተለያየ ሞልቷል። እንደ ብሩ ይለያያል፣ እንደ መጥኖ፣ እንደ አጠላለባችሁ ሁኔታ ይለያያል። ዲዛይኑ በጣም የሚያምር ነው ማሻአላህ። በጣም ትልቅ ነው። ይሄ ኮሚዲ ነው ነው በነገራችን ላይ ስንት ኮሚዲ ነው አለ? ሁለት ኮሚዲ ነው አለ

በጣም ነው የሚያምረው ማሻአላህ። አሁን ይበልጥ አልጋውን ደግሞ ውብ የሚያደርገው ምንድን ነው? ሲጨራረስ ነው፣ ሲጨራረስ ሲለብስ ይሄ ፍራሹ ሲጫንበት እንዴት እንደሚያምር ማሻአላህ። በጣም ትልቅ ነው ግን እኔ እንጃ። ይሄ እንግዲህ ሀቂቀት እንዲህ ዓይነት አሰራር ትልቅ ቤት ያስፈልገዋል እንጂ እንደዚህ ጥብብ ጥብብ ብላ የተሰራ ቤት ተናክለውም ማለት ነው አይዘውም። ከዛ ደግሞ ቁም ሳጥን አለው አየችሁት አንቺ ሶስት አራት ተፋሽ አልሐምዱሊላ፣ በሀገራችን ሁሉ ነገር አለ። አልሐምዱሊላ ረብል ዓለም ያለ ሰው በህይወት ብዙ ነገር ያለ ወደፊትም ይሻላል፣ ለናር አድርገን ዋናው ሀያት ነው። እንደገና ደግሞ ዋናው ገንዘብ ነው እንጂ በማንኛውም ሀገር ሁሉም ነገር አለ ማለት ነው። ሁሉም በሀገሩ አልሐምዱሊላ ከትራንስፖርት ነፃ ይሆንልናል ማለት ነው። ማለት አሁን ከሩቅ ሀገር ከማምጣትና እዚሁ በሀገራችን በሀገራችን ሲሆን ሁሉም በሀገሩ ሲሆንለት ሀቂቀትን የዲካምም ትራንስፖርቱም ይቀላል ማለት ነው። በፊት በርቀት ነበር እንዲህ አይነት ነገሮችን የምናየው። አልሐምዱላ ረብላለኝ አሁን ደግሞ ሁሉ ነገር በሀገራችን በአይነት በከለር በዲዛይን ዋናው ገንዘቡ ነው እንጂ ሁሉ ነገር አለ። ከቪዲዮ የሚያሳየው ምንም ከለሩን እንዲለይ አልቻለም፣ እንጂ ይሄ ስኳሪ ከለር ነው። በጣም ነው የሚያምረው፣ ስኳሪ ነው ይሄ። ሲያወግድ ምንም ከለር የሚያሳየው አይመስልም፣ ከስልኩ የሳየው ማለት ነው። ግን በአካል ስኳሪ በጣም የሚያምር ስኳሪ ከለር ነው። እናመሻለ አልጋ ይሄ ነው። በጣም ቆንጆ ነው፣ ከመላችሁ በላይ ማለት ነው። እንግዲህ አበረታት ነኝ ለቻናል አዲስ ከሆናችሁ ቻናሉ ላይክ ሸር እያደረጋቸው አበረታታኝ ይላችኋለኝ። ይህንን ይመስላል። እስኪ ዛሬ ቪዲዮ እንሻላ። በሌላ ቪዲዮ ደግሞ እንገናኛለን እላችኋለሁኝ። አተገጥመን ከጀርባ ገና ይሄ ከጀርባ የሚገጠመው ኮምፒስታቶ ምናምን አይደለም። ይሄ ኦሪጅናሉ ነው ከጀርባ ማለት ነው። የራሱ ራሱ በጣም አሪፍ ነው። ሁሉም ነገር አሰራሩም ሁሉ ነገር ይለየዋል። ቃነቱ ማለት ነው። ማሻአላ ያተባራል

ይሄ ደግሞ በርበሬው ነው። ያሽት ለነገ የተዘጋጀ ነው። አስር ኪሎ ነው። ማሻአላ ይሄን ተፈቅቶ ምናምን ነው ነው፣ ወዴ ልከር ነው አልኩኝ። ሽታው በጣም ቆንጆ ነው።